ብዙ አቡነ ኒቆዶሞስ የፓትርያርኩ ልዩ ጥበት ቤትና የሰንበት ትምህርት ቤቱን ማደራጃ መምሪያ የመላሽባትና የአፋር አገረ ዝብከት እና ክቡር ልንቅ ብርሃኑ በጎንን የጠቅላይ ቤተ ክነት ቤተ የካህናት አስተዳደር ኃላፊ ሆኖ ወደ መንበረ ክብሩ አስገብተው በማግስቱ ሰኔ አራ ሰባት ዓ ም

ቀስ በቀስ ችግሮቻችን በሆነው ተወግደዋል። ልዑል እግዚአብሔር ይክበር ይመስገን። ከአንድ ከአንድም ሁለት የገዳሙ አስተዳደር ሆኖ የተሾሙ የነበሩት ለጊዜው የገዳሙ አቅም ስለማይፈቅድ ከገዳሙ ውጭ ከሁለት ቦታ ወርሃዊ ደሞዝ ይከፈላቸው የነበረው እና ከኮተቤ ቅድስት ገብርኤል ቤተ ክርስቲያን መጥተው በነፃ አገልግሎት ይሰጡ የነበሩ ቀርቶ ገዳሙ ቀጥሮ ወርሃዊ ደሞዝ እየከፈለ እያገለገሉ እያስተዳደሩ ይገኛሉ። ብፁ ወቅዱስ የገዳሙ ዘበቃ መድመዛ ተዳደ ትበት ቤት

ከ2006 ዓ.ም ጀምሮ ካሄሎት ጥናት የነበረውን የህንፃ ሰሪ ኮሚቴ ለማጠናከር በወሰዱት እርምጃ የህንፃ ሰሪ ኮሚቴ ከቀድሞ ኮሚቴ አባላት እና ከአዲሶቹን ጭምር በአዲስ መልክ እንዲመረጥ በማድረግ በአዲስ ኃይል፣ በአዲስ ሞራል በተደረገ ለግንባታ ፈቃድ መገኘት የሚያስችል የይዞታ ማረጋገጫ ካርታ በመውሰድ ነፃ ግንባታ ተከታትሎ መመሪያ እየሰጠ የሚያሰራ የህንፃ መሐንዲስ እና የኤሌትሪክ ዝርጋታ ስራን የሚመራ ባለሙያዎች በማሰማራት ለኢትዮጵያዊ ጃንደረባ የሚያስተምር መጽሐፍ ነው። በእነሆ በአንድ ሺህ ሰባት መቶ ካሬ ላይ የተንጣለለ ወይም ያረበ ቤተ ክርስቲያን ማሽን ሳይነካው በሰው እጅ በተጠረበና በተጠበበ ተጀምሮ ስራው እየተከናወነ ያለ መላአከ ኃይል አባው ሊጎርጌ አሸብር ወደ ሌላ ቦታ እንዲዛወሩ ሲደረግ በምትካቸው መላአከ ኃይል አባ ኤፍሬም እንደ ማዱሽ የዚህ ታላቅ ገዳም አስተዳዳሪ ሆነው ተሹመው እንደመጡ የራሳቸውን ጥናት ሲያከናውኑ ቆይተው የገዳሙ ሰበካ መንፈሳዊ ጉባኤ አባላት በመያዝ በህንፃ አሰሪ ኮሚቴ አባላት ጋር ትውውቅ ተደርጎ ስለ ስራው ሲያወያዩ በህንፃው ግንባታ ስራ ሂደት ጉዳ በተነሳ ሀሳብ ከቤቱ በተንጸባረቀ የአመራር ለውጥ ጥያቄ መሰረት የስራ ሽግሽቅ ማድረግ አስፈላጊ እንደሆነ ሰበካ በሰበካ ጉባኤው ታምኖበት በተደረገ ሽግሽት በቀድሞ ቦታቸው ከተነሱት ከህንፃ አሰሪ አብይ ኮሚቴ አባላት ውስጥ አቶ መስፍን ጉርማ በአሁኑ ሰዓት ሊቀመንበር ሆኖ የሚያገለግለው ዋና ሊቀመንበር ሆኖ እንዲሰሩ ሆኖ ሌሎቹ በነበሩበት እንዲቀጥሉ ተደርጓል። በገዳሙ ዋና አስተዳዳሪ አማካኝነት የዋናው ህንፃና የቤተልሔም ህንፃ ግንባታ በአጭር በአፋጣኝ ተጀምሮ እኩል እንዲጠናቀቅ በተባለውና በተሰጠው የሥራ እንቅስቃሴ መሰረት ቤተልሔሙ በስምንት በስምንት ካሬ ላይ ያረፈ ባለ አንድ ፎቅ የቤተልሔም ግንባታ እና የህንፃ ቤተ ክርስቲያን ግንባታ ስራ በአማረ ሁኔታ ተሰርቶ እነሆ ዛሬ ለምርቃት በቅቷል። ብፁዕ አባታችን፣ የተከበራችሁ የቸሩ መድሀኒአለም ቤተሰቦች ይህ ብዙ ህንፃ ቤተ ክርስቲያን እና ቤተልሔም የሰው ልጅ በተጠበበበት በእጅ የተቀረጸ ጥርብ ድንጋይ ተገንብቶ የውስጥ አገልግሎት መስጫ በሙሉ ተሟልቶለት በገንዘብ ሲተመን 7ባ ሚሊዮን 482 ብር ወጪ ከተደረገ ከግንቦት 15 ቀን 27 ዓ.ም ጀምሮ ቅዳሴ ቤቱ ተባርኮ አገልግሎቱን እንዲሰጥበት እስከተደረገበት ጊዜ ድረስ እስከ ሚያዚያ 26 ቀን ሁለት ሺህ አሥራ ሰባት ዓ.ም ዘጠኝ ዓመት ከዘጠኝ ተኩል ወራት እድሜ ቆይታ ብቻ ባይቷል። ከአንድ አምስት ጊዜ የህንጻ ሥሪ ኮሚቴ ተቋቁሞ ያልደፈረውን የህንጻ ሥሪ ኮሚቴ በአዲስ መልክ የህንጻ ኮሚቴ አቋቁመው ስራውን በማስጀመር ረጅሙን ጉዞ ያዝጉዙት